ሰላም የተወደዳችሁ ተመልካቾች ተመልካቾቼ፣ ጌትሽ ነኝ ከእንግሊሽ 33 23 ነው። ዛሬ ደግሞ ቀጣይ ባለፈው ካስተማርኩት ክፍል የሚቀጥል ትምህርት ይዤላችሁ መጥቻለሁ። የዛሬው ትምህርት አጀክቲቭስ ወይም ደግሞ የስም ገላጮች ናቸው። አጀክቲቭስ፣ የስም ገላጮች። ባለፈው ባስተማርኩት ውስጥ ቬሪ እንዴት አጀክቲቭ ጋር ለምሳሌ ቬሪ ጉድ ጉድ የሚለው አጀክቲቭ ነው። ቬሪ ናይስ ቬሪ ሀፒ ቬሪ ሳድ ምናምን እያልን ከቬሪ ጋር እንዴት እንደምንጠቀም እና እሱን ቬሪ ደጋግመን መጠቀም እንደሌለብን ከመከርኳችሁ በኋላ እሱን በቃላት በሌሎች አጀክቲቮች ወይም የስም ገላጮች እንድንተካቸው መክሬያችሁ ነበረ እንዴት እንደምንተካ ምሳሌ አሳይቼያችሁ ነበረ ዛሬ ደግሞ የእሱ ቀጣይ ክፍል ነው ብዙ አጀክቲቮችን ከቬሪ ጋር እያየን እንደገና ምን እናደርጋለን በአንድ አጀክቲቭ ወይም ደግሞ በአንድ ገላጭ እንተካለን ማለት ነው። ዛሬ ስለዚህ ብዙ አጀክቲቮችን ትማራላችሁ። እርግጠኛ ነኝ አዳዲስም ይኖራሉ ለእናንተ። እንደገና ደግሞ እንድትጠቀሟቸው እየጻፋችሁ እየተናገራችሁ ተለማመዱላችኋለሁ። በቀጥታ ወደ ትምህርቱ እንሄዳለን ማለት ነው። አዲስ የመጣችሁ በመካከል ማስታወቂያ አለኝ። አዲስ ዛሬ የኔን ቪዲዮ የተመለከታችሁ ሰብስክራይብ ማድረግ አትርሱ፣ ምክንያቱም ብዙ በጣም ጠቃሚ ቪዲዮዎች አሉኝ እና ዩቲዩብ ላይ እነሱ እንድታገኙ ሰብስክራይብ አድርጉላችኋለሁ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ እያያችሁ ያላችሁ ላይክ ነው ከእናንተ የሚጠበቀው ላይክ በደንብ አድርጉ። ሁላችሁም ነው ላይክ የምታደርጉት ማለት ነው። ደግሞ ኮሜንት መግለጽ ትችላላችሁ፣ ኮሜንት መጻፍ ትችላላችሁ። ሀሳባችሁን ያላችሁን ኮሜንት ላይ አስቀምጡልኝ። እኔም ደግሞ እመልስ ሰጣችኋለሁ። ጥያቄም ከሆነ እመልሳለሁ። ቀጥታ ወደ ትምህርቱ እንሄዳለን። ዛሬ ቬሪዎችን በቬሪ ብዙ አጀክቲቮችን አስቀምጫለሁ። ለምሳሌ የመጀመሪያው ቬሪ ደንጀርስ፣ ቬሪ ደንጀርስ ማለት አደገኛ ማለት። ቬሪ ማለት እንግዲህ ባለፈው እንደነገርኳችሁ ቬሪ የምትለዋ በጣም ማለት ዲግሪውን ከፍ ለማለት ለምሳሌ ቬሪ ደንጀረስ አደገኛ ካል በጣም አደገኛ ለማለት ማለት ነው። ስለዚህ ቬሪን በጣም በሚለው ትርጉም ትይዛላችሁ ማለት ነው። ቀጥታ ቬሪ ደንጀረስ ከምንል አንድ ግስ፣ አንድ አጀክቲቭ ወይም የስም ገላጭ ቬሪ ደንጀረስ የሚለውን የሚተካ ፔሪለስ የሚል ቃል ነው። ፔሪለስ ስለዚህ ቬሪ ደንጀረስ ከምትለው በጣም አደገኛ ነው ለማለት ኢት ኢዝ ፔሪለስ ብላችሁ በአንድ ቃል መተካት ትችላላችሁ ማለት ነው ነው ሌላኛው ቬሪ ስሎ፣ ቬሪ ስሎ። ስሎ ማለት የዘገየ ማለት ነው። ቬሪ ስሎ ማለት ደግሞ በጣም የዘገየ ማለት ነው። ኦኬ። ስለዚህ ቬሪ ስሎ በሚለው ስላጊሽ በሚለው መተካት ትችላለህ። ስላጊሽ የዘገየ በጣም የዘገየ ቀስ የሚል የሚዘገይ የለም፣ ቤት ስሎ ከሚለው ጋር ተመሳሳይ ትርጉም ያለው ቬሪ ስሎ የሚለውን በደንብ አድርጎ ይገልጻል። እንግዲህ ቬሪን የምንጨምርበት ዲግሪውን ነው ማለት ከፍ ለማለት በጣም እንደሆነ ለማሳየት ነው። ነገር ግን ፐርፕሌክስድ ወይ ስላጊሽ በሚለው ብቻ ስንተካው ቬሪንም አካቶ ዲግሪውን ከፍ የሚያደርገው፣ ቬሪ ስሎ ማለት በጣም ዘገኝተኛ ወይ ቀስ ያለ ለማለት ነው። ስላጊሽ ስላጌሽ ካለንም ደግሞ በጣም የሚለውን ተክቶ በጣም የሚዘገይ ማለት ነው። ስለዚህ አንድ ቃል ይሆንልናል። ትርጉሙ ግን ከቬሪ ስሎ ጋር እኩል ነው። እንደዚ ነው። ሁሉም ዛሬ እንደዛ ናቸው። ቬሪ ባድም እንደው ቬሪ ባድ መጥፎ ማለት ነው። ባድ ማለት በጣም መጥፎ ለማለት ነው። ስለዚህ ኦፉ ኦው ኦውፉ በሚለው በአንድ ቃል መተካት ሌላኛው ቬሪ ቢዚ፣ በጣም ቢዚ ነኝ ሲሉ ሰዎች አሁን ቢዚ ነኝ እና በጣም ቢዚ ም ቢዚ እና ቬሪ ቢዚ። ቬሪ ቢዚ የሚለውን ደግሞ ስዋምፕድ በሚለው መተካት እንችላለን። ስዋምፕድ እስ ስዋምፕድ ማለት ቬሪ ቢዚ ወይም በጣም ስራ የበዛበት ማለት። ቢዚ ማለት ስራ የበዛበት ሰው ማለት፣ በስራ የተጠመደ ሰው ቢዚ ነው። ስለዚህ ቬሪ ቢዚ የሚለውን ስዋምፕድ በሚለው አጀክቲቭ መተካት እንችላለን። ዛሬ ማስተምራችሁ ሙሉ እያንዳንዱ ምንድን ናቸው? አብጀክቲቭ ወይም የስም ገላጮች ናቸው። አንዱን አብጀክቲቭ ሁለት ቬሪ ጋር አድርገን የምንጠቀመውን በጣም የሚለውን ጨምረን ዲግሪውን የምናሳየውን ቃል በአንድ ቃል በጣምን ሳንጠቀም እኩል የሆነ ትርጉም እንደሚሰጥ ለማስረዳት እና ብዙ ቃላቶችን እንድታውቅ ነው። ቬሪ ኦልድ ኦልድን አጀክቲቭ ነው። ቬሪ ኦልድ በጣም ያረጀ ወይም ደግሞ እድሜ የጠገበ ማለት ነው። ስለዚህ ቬሪ ኦልድን ኤንሽንት በሚለው መተካት እንችላለን። ኤንሽንት ማለት ተመሳሳይ ትርጉም ያለው እኩል ነው፣ ትርጉማቸው በጣም ያረጀ ኦልድ፣ ቬሪ ኦልድ እና ኤንሽንት አንድ ናቸው። ግን ኤንሽንት አንድ ቃል ነው፣ የተሻለ ቃል ነው። ስለዚህ በዛ ተኩትላችኋለሁ። ሃፒ ሃፒ ሃፒ ሃፒ ደግሞ ቬሪ ሀፒ እንላለን፣ በጣም ደስተኛ ለማለት ነው። ስለዚህ ይህን ቃል ዲላይትድ። ዲላይትድ በሚለው ዲላይትድ ግልጽ ነው፣ ደስተኛ በጣም ደስተኛ ዲላይትድ የሚለው ቬሪ ሀፒ ከሚለው ጋር እኩል ትርጉም ነው። ቬሪ ጨምሮ ታየርድ ማለት የደከመ የዛለ ደከመ። ቬሪ ታየርድ ካለ ዝሯል፣ በጣም ደክሟል። ቀላል ድካም ሳይሆን በጣም ደክሟል ማለት ነው። ስለዚህ አንድ ቃል ስንተካው exhausted exhausted ማለት በጣም ደከመ በጣም የደከመው ሰው exhausted፣ ወይም ደግሞ የዛለሰው የዛለ ሰው exhausted እንላለን ማለት ሌላኛው፣ ቬሪ ፋኒ ቬሪ ፋኒ ፋኒ ማለት የሚያዝናና የሚያዝናና ወይም ደግሞ ዘና የሚያደርግ ማለት ስለዚህ፣ ሂሌሪየስ ማለት እንችላለን። ሂሌሪየስ የሚያዝናና በጣም የሚያዝናና ሲሆን ሂሌሪየስ እንላለን ማለት ነው። የስ ሌላኛው ቬሪ ቬሪ አንግሪ አንግሪ ሌላኛው አንግሪ ኤ ናት ኤ ኤን ጂ አር ዋይ ቬሪ አንግሪ በጣም የተናደደ ማለት ነው። አንግሪ ናት በኤ የምትጀምረዋ ማለት ነው። ስለዚህ በጣም የተናደደ ደግሞ በምን መተካት እንችላለን ፊውሪየስ ፊውሪየስ በሚለው መተካት እንችላለን ፊውሪየስ ማለትም በጣም የተናደደ ወይም ደግሞ ወይም ደግሞ አንግሪ ከሚለው ጋር እኩል ትርጉም አለው ማለት ነው። እኩል ትርጉም አለው። ሌላኛው ቬሪ ሃንግሪ ሃንግሪ በኤች ያለው ማለት ኤች ዩ ኤን ጂ አር ዋይ ሲሆን ቬሪ ሃንግሪ ነው የሚሆነው፣ በጣም የተራበ ኦኬ፣ አም ቬሪ ሃንግሪ ካል በጣም ርቦኛል ማለት። ስለዚህ እኩል ትርጉም ያለው ቃል ምንድነው? ስታርቭድ ስታርቭድ ቬሪ ሃንግሪ ታርጎይድ ከሚለው ጋር እኩል ይሆናል። ሌላኛው very scared scared ማለት ደግሞ የፈራ ፍርሃት scare ከሆነ መፍራት ፍርሃት ነው። very scared ከሆነ ደግሞ terrified ከሚለው ጋር እኩል ነው። terrified ከሚለው ጋር እኩል ትርጉም አለው ማለት በጣም የፈራ very clear ደግሞ very clear ቬሪ ክሊር ማለት በጣም ግልጽ የሆነ በየትኛው መተካት እንችላለን? ኦቪየስ ኦቪየስ ኦቪየስ ማለት በጣም ግልጽ የሆነ ማነው የሚረዳው ነገር ኦቪየስ ወይም ደግሞ ቬሪ ክሊር የሆነ ኦኬ። ዛሬ እነኚህን ቃላት ነው ያሳየዋችሁ። እነኚህን ቃላቶች እናንተ ይኸው እዚህ ላይ ት ፌየላችለ ከነ ትርጉማቸው እየጻፋችሁ እየተናገራችሁ ተለማመዱባቸው። ሌላ አስተያየት የምትሰጣችሁ በእነዚህ ቃላቶች እናንተ አርፍተ ነገር ያልሰራሁበት ምክንያት እናንተ አርፍተ ነገር መስራት እንድትለማመዱ ይፈልጋል። በእነዚህ ቃላቶች እስኪ ምን ያህል መስራት ትችላላችሁ? አብጀክቲቭ ናቸው፣ ቀላል ነው። ገላጭ ቃላት ናቸው። በንግግራችን እንጠቀማለን፣ በጽሁፍ እንጠቀማለን። ነገሮችን እና ሁኔታዎችን ለመግለጽ አብጀክቲቮችን እንጠቀማለን። ስለዚህ እነኚህን ቃላቶች ከስሞች ጋር የስም ገላጭ ስለሆኑ አጀክቲቮች ከስሞች ጋር እየተጠቀማችሁ ስሙን እየገለጣችሁ አርፍተ ነገር ጻፉበትና አንዳንድ ቢያንስ እስቲ ኮሜንት ላይ አንዳንድ አርፍተ ነገር አስቀምጡልኝ፣ እላቸዋለሁ። ዛሬ ይሄንን አሳይመንት ሰጥቻቸዋለሁ ማለት ነው። ዛሬ ስለተከታተላችሁ አመሰግናለሁ። በሌላ ትምህርት ደግሞ እንገናኛለን። ቻው እላቸዋለሁ። ባይ